ሰላም ጤና ይስጥልኝ። በመላው ዓለም ያለች ኢትዮጵያና ኤርትራ መሬት ናቸውና፣ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት ቀለል ያለ ቅልጥፍ ያለ ሾርባ በዶሮ እና በድንች ካሮት፣ ግን ደግሞ በጣም ቆንጆ ልዩ ጣዕም ያለው ነው። ወደ ስራው እንሂድ፣ ተከታተሉ። ወደ ስራውን ስንሄድ እዚህ ጋ ሽንኩርትና ካሮት እያቁላለሁ ነው ማለት ነው። እዚጋ የዶሮ መላላጫ ወይም ደግሞ እነሱ አረቦች እንደሚሉት ስድር ወይም ደግሞ ችክን ብረስት በደንብ በጨው በሎሚ እንደተለመደው ታጥቦ በደንብ ተዘፍዝፎ ታጥቦ በደንብ ነጥለጥል አድርጌዋለሁ ማለት ነው። ከዛ አብሮ ጥብስ ይልና ከዛ ደግሞ ድንቹ ይጨመራል። ድንች የመፍረስ ባህሪ ስላለው አሁን ያው ድንች ጨመርኩኝ። ከፈለግን የተለያየ አትክልት መጨመር እንችላለን። እንደ ሰው ፍላጎት ነው። እንደዚህ በደረቁ ጥብስ ካለ ቆንጆ ጣዕም ይኖረዋል። ቲማቲም ነው የጨመርኩት። ቁንዶ በርበሬ እና ማጂ ብቻ ነው የተጠቀምኩት። ትንሽ በደንብ አይታይም። በአዲስ ስለስኮሎ አንዴ እየቀረጽኩ ባዲቴ ያማሰርኩ ስለሆነ በደንብ አይታይም። ይቅርታል ያንተን ፓውደር ነው የተጠቀምኩት። መሽሩም በጣም ቆንጆ ነው፣ ልዩ ጣዕም ይሰጠዋል ማለት ነው። ይህ ነው በጣም ቆንጆ ጣዕም አለው ማለት ነው። ማጂ ነው ግን የመሽሩም ፓውደር ነው። በጣም ነው የሚጠፍተው። ብዙ አይደለም የሚሰራው ማለት ነው። ምክንያቱም ሁሉም አይፈልጉም ተጠቃሚ ብዙ አይደለም ማለት ነው። ትንንሹ ናቆረን የጨመርኩ ኩኪንግ ክሬምና የተጠቀምኩት አሁን ደግሞ አለመጨመርም እንችላለን መናገራት ይችላል። ያእንትኑ በጣም ቆንጆ ነው። ማጂ የሚለው የመሽሩም ፓውደሩ በጣም ቆንጆ ልዩ ቴስት ነው የሚሰጠው። በዚህ መልኩ እናቀርባለን ማለት ነው። በጣም ያምራል ደግሞ ቆንጆ ልዩ ጣዕም አለው። በጣም ቆንጆ ነው። ሰርታችሁ ሞክሮ ይወድታላችሁ። ልዩ ነው።